ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውል፣ ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማኅተቦች ነን። አንድ ክልልን ሙሉ እያመሰ እማይሆን ትዕዛዝን እየሰጠ መረጃ እያማታ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 የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁ እና ጌታችሁን ታሰድባላችሁ ስላለ ይህን እናናደርግም እስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንድ አይደለም መቶ ጊዜ ፊዳ የምንንላቸውን ነቢይ መንካት ግን የዚህን ቁማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ሕጋዩን ስርዓት ተከትለን እንሄዳለን። አሃ ስለዚህ የእኛ አባቶችስ የት ናችሁ አላችሁት? በሏ ከተኛችሁበት ንቁ ውጡና፣ እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በህግ እንዲጠየቁና ዝም እንደማትሉ ተናገሩ። የተሰደዳችሁለት የመነኮሳችሁለት የዚህን ዓለም ከንቱነት ትታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ። መቼም የሲኖዶሱ ጉዳይ ከጌታ አያንስም ቢበልጥ እንጂ። ስለዚህ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በህግ እንድጠይቁ እኛም እንፈልጋለን። አቡበከርን በዚህ ደረጃ ያስቆጣው በዚህ ደረጃ ያናደደ እናንተን እንዴት ነው ማያናዳችሁ? እንዴት ነው የማያስቆጣችሁ? በህግ የምትተዳደር አገር አለችንና ጉዳዩን ወደ ፍርድ ቤት ወደ መንግስት አካል መውሰድ ይገባናል። አንድ ፎይ አይደለም አራት፣ አምስት፣ ስድስት ከዐሥር በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና፣ አምስት ኪሎ ያላችሁ አባቶች ነቃ በሉ። ቅዱስ ሲኖዶስ አሁን መግለጫ የምትናገሩበት ሰዓት ደርሷል ማለት ነው። እነዚህን ሰዎች በሕግ እንዲጠየቁ እንድታደርጉ እንፈልጋለን። አሁን ጉዳዩ ከሲኖዶስ በላይ በሆነው በጌታችን በኢየሱስ ክርስቶስ ነው። በማንደራደርበት ጌታ፣ በሞተልን ጌታ፣ በትንሣኤው ጌታ በሱ ላይ የመጣውና በዚህ ጉዳይ እኛም ልጆቻችሁ ከፊት እንቆማለንና ጉዳዩን በሕግ እንድትይዙት አደራ ጭምር እንላለን። አለበለዚያ ግን ዝም የምትሉ ከሆነ ጌታ ኢየሱስ ክርስቶስን ከተሳደቡትና አፋቸውን ካላቀቁት በላይ እናንተ ኢየሱስ ክርስቶስ ጠላት ሆናችኋል ማለት ነው። ስለዚህ ውጡና ተናገሩ። በሕግ ጉዳይ እንድትሄዱበት እንፈልጋለን። የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አይተነዋል። በጣም ነው ያፈርነው። ለቤተ ክርስቲያናችን ግንባር ቀደም የሆኑ አባቶች እንዳሉ እናውቃለን። በዚህኛው ግን ምን እንደነካቸው አናቅ። ቤተ ክህነት በዚህ ሰዓት ምን እየሰራ እንዳለ እናቅ። ዝም ብሏል። አባቶች ልጆቻቸው ታርደው ቢያልቁ እንኳን ምንም ግድም ይሰጣቸው አልመሰለኝ። በጣም ይቅርታ፣ በታናሽነት እንደዚህ ስለተናገርኳቸው። ቢያንስ እንኳን ሌት ከቀን የምታገለግሉት ኢየሱስ ክርስቶስ በዚህ ልክ ሲዋረድስ፣ በዚህ ልክ ሲሰደብስ ማን ነው ፍትህ የሚጠይቅ? ሽ ብላ አምላክን አሳደገችው ትላለህ። እየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ሕይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላቸዋል። ጽንስ ተብሎ ፈጣሪ ጽንስ ተብለዋል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። በሰሜን ወሎ አቡነ ኤርሚያስ ጥሪን ተከትሎ በሚሊኒየም አዳራሽ ጎፈንድሚ ላይ ተገኝተው አብሮነታቸውን በዚህ ልክ አሳይተውናል። ለዚህም ለቅ ያለ ምስጋናችንን እኛም አቅርበናል። እንስማ። ሊሆን እንደ ሀገር ፈተናዎቻችንን ልንሻገር የምንችለው አንድኛችን አንድኛችን ላይ በመጠቆም አይደለም። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዝን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከእናንተው ጎን ሆኜ ከአባታችን ጋር ሆነን በልማት ስራዎች እንደምናግዝ ይሄንን ሀሳብ ለመስጠት ነው። ዛሬ ለኡስታዝ አቡበከር በጣም በጨዋ ደንብ ጥያቄ መጠየቅ እፈልጋለሁ። ይህ ጥያቄ ደግሞ እነሱ ጋር ይደርስ ዘንድ ደግሞ ሁላችሁም ሼር፣ ኮፒሊንክ፣ ሪፖስት እንድታደርጉልኝ። ኡስታዝ አቡበከር በመጅሊሳቸው ተገኝተው መግለጫውን አንብበውልናል። የራሳቸውንም ሀሳብ ሲሰጡ አስተውለናል። ለምሳሌ ይህንን ቪዲዮ ማለት ነው። ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ በንግግራቸው ላይ እንደሰማችኋቸው አድርገን አናውቅም ነው ያሉት። ይህ መሐመድ ኢሳ የተባለ በአፉ የሚፀዳዳ ግለሰብ ላለፉት ዓመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት። ይህ ለታሪክ ይቀመጥ። ኦርቶዶክስ ሼር አድርግ። ቤተክርስቲያን ይሰራልን። እንዲህ አይነት ቤተክርስቲያን የኦርቶዶክስ ተዋሕዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው። ሽሩሩ ሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ። እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። በቃችሁ፣ አትቀልዱ። ህፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም ሰዎች ስም አወጡለት ለማለፈት ከኋላ መጣይና ወጣ አይሆንም። ከዚህ በላይ ድፍረት አለ? ከዚህ በላይ ንቀት አለ? ከዚህ በላይ ጸብን መዝራት አለ? ከዚህ በላይ ግጭትን መጥመቅ አለ ወይ? ይሄንን እንዴት ነው የሚመለከቱት? ይሄንን እንዴት ነው የሚያዩትኝ?